ኦኬ ባለታሪካችን ኢትዮጵያ ክፍለ ሀገር ተወልዳ አድጋ፣ እናቷ በህይወት የለችም ነበር። በልጅነቷ እናቷ ናታ በእንጀራ እናት ነበር ስታድግ የነበረው። እናም የእንጀራ እናቷ እጅግ በጣም ታሰቃያት ነበር፣ ትበድላት ነበር። እናም ደስተኛ ባለመሆኗ ቶሎ አግብታ ከዚህ ቤት የምትወጣበትን መንገድ ነበር የምትፈልገው። እናም አንድ በትምህርት ቤት አይሰማም ድምፅሽ አንድ የኔ ድምፅ ሚኪ ድምፅሽ ያስጠላል አትጩ፣ የሚለኝ ሰውዬ እናንተ አይሰማም ትላላችሁ። እሺ አሁንስ። እናም እንጀራናቷ በጣም ቤት ውስጥ አሰቃያት፣ ትበድላት ስለነበረ ቶሎ አግብታ ከዚህ ቤት መውጣት ነበር የምትፈልገው። እናም በትምህርት ቤት የምታውቀው አንድ ልጅ ትምህርት አቁማ ስራ ጀምራ ይመስለኛል የተዋወቀችው አንድ ልጅ ነበረ። እናም አግባኝ ፕሊዝ አግባኝ፣ ቶሎ ሽማግሌ ላክና አግባኝ ሲላት ስትለው እኔ ለማግባት አሁን ዝግጁ አይደለም፣ ገና ትምህርት ጨርሼ ስራ መጀመሪ ነው፣ ብቁ አይደለሁም፣ ማስተዳደር አልችልም ይላታል ባላት ጊዜ። እሷ ደግሞ በቃ ከዛ ቤት ለመውጣት ስቃዩ ስለበዛባት ቶሎ ስለምትፈልግ ሌላ እሱም ይወዳት ሰው ነበረ። ለሱ ሽማግሌ ላክ ስትለው ይሄኛው ሲሰማ የምትወደው እሱም የሚወዳት ሲሰማ ቅናት አደረበትና ጠለፋት። ጠለፋትና አብረው መኖር ጀመሩ። አብረው እየኖሩ በትዳር አራት ልጆችን ወለዱ። አራት ልጆች ከወለዱ በኋላ ችግር ገባ። እሱ ደግሞ ጠጪ ሆነ፣ የመጠጥ ሱሰኛ ሆነ። በየቀኑ ማታ ማታ እየሰከረ ይገባል። እና ወይ ከገንዘባቸው አልሆኑ ወይ እሱ ስካሩን አልተወ። ስለዚህ እኔ ህይወታችንን ልለውጥ፣ ልጆቻችን አይራቡ፣ አንቸገር ትልና ወደ ዱባይ በደላላ ትመጣለች። ዱባይ ትመጣና እየሰራች እየሰራች ትልካለች፣ ልጆቿን ታሳድጋለች። በጣም ብዙ ሰባት ዓመት ሰርታ ልጆቿንም ሳታወራ ሄደች አገር ቤት። ልጆቹ ጋርም አትደውልም። በቃ ብር ብቻ ነው የምትልከው። ከሰባት ዓመት በኋላ ሀገር ቤት ስትለቅ ስትሄድ ጀለሴ ቤተሰቦቹ ድረውት ሌላ ሚስት አግብቶ ሁለት ልጆች ወልዶ ጠበቃት። ግን የመጠጥ ሱሱ ብሶበታል። በጣም ይጠጣል። እዛ አሳዘናት። የዋህናት ልጅቷ በጣም በገንዘቧ፣ ከዱባይ ባመጣችው ገንዘብ አሳከመችው፣ ረዳችው። አይዞክ አሁንም አንተ ህይወትክን ቀጥል። ቤቱን አደሰችለት። ምናለችው አንተ ህይወትክን ቀጥል፣ ከሚስትህ ጋ ልጆችክን አሳድግ ከሚስትህ ጋ። እኔ መልሼ እሄዳለሁ። ድሮም እኔ እናንተ አልተጣላንም። ድህነት ነው የለያየን፣ ማጣት ነው የለያየን ብላው መልሳ ወደ ዱባይ መጥታ በመጣች በአመቷ ሞተ። ሞተ በመጠጥ ብዛት ጉበቱን ተፍቶ ሞተ ተብላ ሄዳ ቀብራ ሀዘን ተቀምጣ የልጆቿ የአራት ልጆቿ አባት ማለት ነው የሞተው ጥሩ ሰው ነው። ምንም አላደረጋትም። ያው የመጠጥሱስ እና ድህነት ነው የለያቸው። ስለዚህ ቀብራው ብላ ወደ አረብ ሀገር መልሳ መጣች። መልሳ መታ። ልጆቿን ገንዘብ እየሰራች እየላከች ልጆቿን ለቁም ነገር አበቃች። ልጆቿ ከዩኒቨርሲቲ ተመረቁ። ሁለቱ አራት ተነበሩ። ሁለቱ ተመረቁ፣ ትዳር ያዙ። ሁለት ቀሩ፣ ሁለቱ እየተማሩ ነው። ከዛ አሁን በቃ ለፋው ደከም ደከምኩ፣ ልጆች የለቁም ነገር አበቃው። አሁን ደግሞ የራሴን ሕይወት ለሚኖር ብላ ፌስቡክ ላይ አንድ ሰው ተዋወቀች። አንድ ሰው ተዋወቀች እና አላገባም አልወለደም ተዋውቀው ታሪኳን ስትነግረው አንቺ ጀግና እናት ነሽ፣ አንቺ ጎበዝ ነሽ። እንደ አንቺ አይነት ጀግና እናት ባሏ ሞቶባት እንኳን ለብቻዋ ሰርታ ልጆቿን ለቁም ነገር፣ ለዩኒቨርሲቲ፣ ለመመረቅ ለትዳር ያበቃች ጀግና እናት አይቻላቅም፣ ጀግንነትሽ በጣም አስደመመኝ። ኩላሊቴ ልስጥሽ፣ አይኔ ልስጥሽ ብሎ ተጎዘጎዘ። እሷም እንግዲህ አመነችው፣ እንደ ውለት አቆጠረችው። የአራት ልጆች እናት ሆና እሱ ያላገባ ያለወለደ እሷን በመቀበሉ እሷን እንደ ፍቅረኝነት በመምረጡ እንደ ትልቅ ውለታ አቆጥራው ይኖርበት ከነበረበት ደሳሳ የቀበሌ የመንግስት ቤት ኮንዶሚኒየም ተከራይታለት፣ ሙሉ የቤት እቃ አሟልታለት እሷ ዱባይ ሆና እሱ ኢትዮጵያ ውስጥ ሆኖ ብሯን እየላከች ማለት ነው። አሟልታለት ፍልስስ ያለ ላይፉን መኖር ጀመረ፣ እድሜ ለሷ። ከዛም በኋላ የሰው ልጅ ትንሽ ስትሰጡት ሞር ያምረዋል ሞር ያምረዋል። እሱ አሁን እንጋባ አለችው እሱም የሚሻለ ድል ያለ ድግስ በእሷ ገንዘብ ደግሳ ሱፉንም እሷ የሚዜዎቹንም ሱፍ እሷ፣ ቤተሰቦቹም ለሰርግ የሚለብሱትን እሷ ሙሉ ወጪ ችላ ሄዳ ፈርማ አግብታው በተከራየችለት ኮንዶሚኒየም ቤት ለአስር ወር ያህል ኖሩ። ገና ትንሽ እንደኖሩ ሰውየው በጣም ብር ይወዳል። ብር ነሽ፣ ብር ነሽ፣ ብር ነሽ ነው፣ በቃ አምጪ ነው፣ አምጪ ነው፣ አምጪ ነው። ከዛ አረገዘች። ስታረግዝ እኔ እናንቺ ገና ድሆች ነን፣ ገና መስራትና ሀብት ማካበት ስላለብን አስወርጂ፣ ልጅ አልፈልግም ብሎ እጇን ይዞ አንጠልጥሎ ክሊኒክ ወስዶ ልጇን አስወረደባት። በስተርጅና ያገኘችውን ልጅ አስወረደባት። ከዛም በዚህ በጣም አዝና ልቧ ተሰብሮ ወደ ዱባይ ተመልሳ መጣች። ሂጂ ሰርተሽ አምጪ ብሎ ላካት። መጣች ። ዱባይ ስትመጣ ደግሞ ያላንቺ ኢትዮጵያ ውስጥ መኖር በጣም ከባድ ነው፣ ህይወት ያላንቺ በጣም ያስጠላል፣ እባክሽ ዱባይ አምጪኝ ከጎንሽ ልሁን፣ ያላንቺ መኖር አልቻልኩም ብሎ እሷም እሺ ብላ የቪዛ የትኬት ምኗን ብሯን ክስክስ አርጋ አመጣችው። አምጥታም እሷ ከሴቶች ጋር ደባል እየኖረች ኢኮኖሚዋ ለብቻ ተከራይቶ ባልና ሚስት ብቻ ተከራይቶ ለመኖር ኢኮኖሚዋ አቅሟ ስለማይፈቅድ አምጥታ ለብቻው ቤት ተከራይታ አስቀምጣው፣ ከወንዶች ጋር ቤት ተከራይታ አስቀምጣው፣ እሷ ከሴቶች ጋር ደባል እየኖረች ምግብ እሷ ቤት የምትኖርበት ቤት እየሰራች እየቋጠረች እናት ለልጇ ቋጥራ ይዛ እንደምትሄደው እየቋጠረች ምግቡን እየወሰደች ልብሱን እያጠበች እየተኮሰች ጫማውን እየወለወለች እንደ እንቁላል እፍ ብላ እንዳይወድቅ እንዳይሰበር እቅፍ ድግፍ አድርጋ ይዛ እሽሩሩ ብላ መንጃ ፍቃድ በኢማራት ምድር መንጃ ፍቃድ አውጥታ ኢቃማውን አሰርታ፣ ኮሮና ሰዓት ነበር እሱ። ቁጭ ብሎ እንደ አራስ እየተቀለበ እሷ መንጃ ፍቃድ ነሽ፣ ኢቃማ ነሽ፣ ምግብ ነሽ፣ ልብስ ነሽ፣ የቤት ኪራይ ነሽ። እነዚህን ሁሉ ጣጣዎች በራሷ ጥራ ግራ ለፍታ ከቨር እያደረገች ተቀመጠ። ከዛ መንጃ ፈቃድ ደግሞ ሲጨርስ፣ መኪና ማረው። ከዛ መኪና ደግሞ ገዛችለት። በቃ መጠጥ እንደ ሸንኮራ መጥጦ እንደ ማስቲካ አኝኮ ጣሟ ሲያልቅ አውጥቶ ጣላት። አሁን ተለያይተዋል። ብዝብዝ አርጓት፣ ሰላም አንስ ይሰድባታል፣ ይመታታል። የማይናገራት ነገር የለም። ጭንቅላት የሚነካ ንግግር ይናገራታል። አሁን ህይወቷ ለቅሶ ለቅሶ ለቅሶ ነው እሱ ላይፉን እየፈነጨ ቫኬሽን እየሄደ ክለብ ለክለብ ከሴቶች ጋር ውስኪ እየረጨ ይመጣል ይመለሳል ወደ ዱባይ ዱባይ ላይ ፍልሰስ ያለ ላይፍ በማን ደም በእሷ ደም እና ላም እሷ ደግሞ ይህ አሁን የምትኖርበት እጃዛ ቤቶች ከሴቶች ጋር የምትኖርበት ቤት ውስጥ ልብስ መሸጥ ጀምራለች እንደዚህ ተጫውቶባት ጣላት ተጠቅሞባት ተጫውቶባት ህይወቱን ቀይሮባት ኢትዮጵያ ተነስቶ ዱባይ መጣ። ኢትዮጵያ ኮንዶሚኒየም ይህም ተከራይ ታፍል አድርጋ አኖረችው። ጭራው አው የረሳሁት ነገር ቤታቸው ተቃጥሎ መንግስት ያው ታውቃላቸው፣ አረብ ሀገር ኢንሹራንስ አለ። ቤታቸው ተቃጥሎ መንግስት ሆቴል ተከራይቶ አስቀምጦች፣ ቤታቸው ስለ እሷ ምትኖርበት ሴቶች ተቃጥሎ፣ ወርቅ ቤቱ ሲቃጠል ወርቋን አውጥታ አስቀምጥልኝ ያዝልኝ ብለው ነበር። ወርቋንም ካዳት። ያላት የቀራት ንብረት ከአረብ ሀገር አስራ ምናምን ዓመት ከአረብ ሀገር ያተረፈችውን ወርቅ ነበር። እሱንም አስቀምጥልኝ ብላ አሷ አምናው አስቀምጥልኝ ብላ ሰጣው። እሱንም ካዳት የምን የምን የምን ወባሽ ወጣ ማለት ይሰድባታል፣ ይዝጥባታል። አሁን ተለያይተዋል፣ ግን በቃ ስብርብር አርጓት መጧት ጥሏት ሄደ። እሱ ዱባይ እየኖረ ፍልስስ ብሎ፣ እሷ ደግሞ ይሄው ጨርቃ ጨርቅ መሸጥ ጀመራለች ጀምራለች። በጣም ታሳዝናለች፣ ግን ፈጣሪ አለ። ይረፍዳል እንጂ ፈጣሪ አይረሳም አለ ሰው ላይ ግፍ የምትፈጽሙ ሰዎች ከፈጣሪ ታገኙታላችሁ። ጠብቁ ጠብቁ፣ እሱ አለ ወይ በልጆች ታገኘዋለህ። እኔ በጣም ማዝናው እንደዚህ አይነት ግፍ የምፈጽሙ ሰዎች ልጆቻችሁ ላይ እኔ ማዝናው። አንተ ለምትወልዳት ሴት ልጅ ነው አንተ የሰራከው ግፍ። አንተ ሴት ላይ የሰራከው ግፍ እሷ ላይ ሌላ ወንድ መቶ ግፍ እንዳይሰራባት እፈራለሁ እኔ። ለልጆቻችሁ አትፈሩ፣ ነገ ለምትወልዷቸው ልጆች እናንተ የምትሰሩት ግፍ። ችግሩ እናንተ ምትቀጡ ኮይት፣ እናንተ የምትሰሩት ግፍ ሄዶ ሴት ልጅ ነው የምትቀጣበት። ሴቷ ልጅ ከአንተ ነገ የምትወልዳት ሴት ልጅ ትቀጣበታለች። ሌላ ወንድ መጥቶ እሷን ያሰቃይብካል። ሴቷ ልጅ ግን ለምን ፎቶ አይፖሰትም? ወታደር ነበረ እና ሀይለኛ ነው፣ ጨካኝ ነው፣ ደም አይፈራም አለች እና ልጆቼ አባት የሌላቸው ያለ አባት ያሳደግኳቸው ልጆቼ፣ የአንድ አካባቢ ሰው ስለሆነ ሄዶ የሆነ ነገር ቢያደርግብኝስ ብላ ነው እንጂ እኔ ፎቶን ጠይቂያት ነበር። ከዚህ በላይ መጫን እሷን ማስጨነቅ አልፈልግም። ለራሱ አልቃሻ ናት። አይም በርማን ነው ተጠያቂው? ማን ነው እሷ ላይ ለደረሰው ኪሳራ ማን ነው ተጠያቂው? አቡዬ ዜሪዘ ርል ፕ ርሰውዬ ይማር ር እና ማለት ነው ልንገራችሁ፣ አይደለ ለእያንዳንዱ ለሚደርስብን ነገር ማንም አይደለም ተጠያቂው። እኛው ነን ተጠያቂው። ስለ እኔ ህይወት አንድ ሰው መቶ እኔ ሲበድልኝ ያ ሰው አይደለም ተጠያቂው፣ እኔ ነኝ ተጠያቂዋ። እኔ ስለፈቀድኩለት ነው። እማይሆን ነገር ሲደረግብን አሽቃባጭ ካልሆነን፣ አስመሳይ ካልሆነን፣ በራስ መተማመን ከሌለ እራሳችን ዝቅ አድርገን ማናይሆን፣ ለምን ኖ አንልም፣ ለምን ኖ አንልም ኖ እኔ ነገርኳችሁ፣ ደጋግሜ ራሴን ነው ምሳሌ የምሰጣችሁ። በልጅነቴ በጣም ተለማማጭ ነበርኩ። እቤት እንደምገረፍ እያወቁ እማዬ ትሙት የእውነት ነው። የሰፈር ልጆች አሉ ፎሎ ያደረጉ እኛ ቃሉ እቤት እንደምገረፍ እያወቁኝ የሰፈር ልጆች ሰባተኛ፣ ሲላኩ አብነት ነው ሰፈሪ ሰባተኛ ሞቢል ጋዝ ቀድታችሁ ተብሎ ሲላኩ አብሬ ሄዳለው። ጄሪካናቸውን የሚያስይዙኝ ለእኔ ነው። ጄሪካኑ የነሱ ነው፣ እኔ ነኝ የሚይዘው። ጋዝ ተቀጥቶ ስንመለስ ጋዙን የሚይዘው እኔ ነኝ። እህቴ ወይ ወንድሜ መንገድ ላይ ሲያገኙ አንቺ ከረፈፍ ምንድነው ምን ታደርጋለሽ እዚህ? ምናምን ብሎ ይቆጡኛል። በቤት ስገባ እንደምቆጣ እንደምገረፍ እያወቅሁ ጓደኞቼ እንዳይዘጉኝ እንዳያኮርፉኝ፣ እነሱ ጓደኛ እንዲያረጉኝ ብዬ የተላኩበት ድረስ እየተከተልኩ ጉሊት ሲላኩ የአብሬጄ ሽንኩርቱ እንድንቹ ምኑን የሚያስይዙኝ እኔን ነው። ላይ ላይ እንደ አሽከራቸው ነበር የሚጠቀሙብኝ። ይህንን ማን ያደረገው እኔ። እኔ ስለፈቀድኩ ገባችሁ? እኔ ስለፈቀድኩ። የዛኔ ልጅነት ነው አላቅም ነበር። ሳድግ ግን ስበስል ግን አሁን ወንድ የሆነ ሰው ያለ ፍቃዴ ይጠቀምብኛል። ይጠቀምብኝ ወንድ ፈቅጄ ነው የሆነ ነገር ለሰው ካደረጉ እኔ ፈቅጄ አምኝበት ነው። ማንም መቅረት ይችላል በሕይወቴ ማንም ያላመንኩበትን ነገር ራሴን እየጎዳው ራሴን እያሳዘንኩኝ ሰዎችን ላለማጣት ብ ምንም አላረግም። በልጅነቴ ባለማወቅ ያደረኩት ይበቃኛል ባለማወቅ ሰዎች እንዳይዘጉኝ ሰዎችን ላለማጣት ራሴን የጎዳሁት፣ ቤትን ስገባ እንደምሰደብ፣ እንደምቆጣ፣ እንደምገረፍ እያው እነሱ ሲላኩ። በጣም የሚያሳዝነው ነገር ደግሞ እኔ ስላክ ቤት ሄጄ በቤት ተልእማጊ ጎል ልካኛለች እንሄድ ስላቸው እቃ ጠቢ ተብያለሁ፣ ግቢ ጠረጊ ተብያለሁ፣ ልብስ አስጪ ተብያለሁ። አይገርማችሁም? እኔ ይህ እንደዛ እየተላኩ እየተገረፍኩ ቤት እየተቆጣውላቸው ለእነሱ እነሱ ግን እኔ ስላክ አይሄዱልኝም ነበር ብቻዬን እሄድ ነበር። ወይኔ የዛን ጊዜ ምስኪና የኔና ራሴን የዛን እየሳልኩ ሳያት ለራሴ ራሴ ያዘንኩላት። እና ይሄናል ጓደኛ ላለማጣት ብቻ ላለመሆን ነበር። አሁን ግን አድጌያለሁ። ለምን ብቻዬን አልቀርም? ማንንም አለን ለማመጠ ራሴን ለማንም ስል አላስቀይምም። በፍጹም ማንም ይቀራታል። ስለዚህ እኛ ካልፈቀድም ማንም አይጮትብንም። ማን የማን ልጅ ወርቅ ነው የማን ልጅ ጨርቅ ነው? ማንም ከማንም አያንስም? ማንም ማንም እንደ ጅል እንትን እንደ ጅል ራሱን ትልቅ አርጓይቶ እኔን እንደመጠቀሚያ እኔን እንደ ጅል እንዲቆጥረኝ ማንም አልፈቅድም። ኖ ኔቨር